ዘጠኝ ረዥም ሰዓት መድኃኒት ማለት ነው ወሰድኩኝ። የወር አስራ አምስት ቀን ብላኝ ማለት ነው ወሰድኩኝ። ትንሽ ያውሻል እንደማለት አለኝ። እንደው ሰውነቴ በቃ አልስተካከል ምናምን ሲል ቤተሰብ ምንድን ነው በቃ የሆነ ነገር አጌቷት ይሆናል አይደል፣ ትልልቆ ሰዎች ሲያዩሽ እንትን የሚሉት ወላድ ቤት የሆነ ነገር አጌቷት ይሆናል ምናምን ብሎ ጸበልም ሙላሰቡ ማለት ነው። ያው በእምነትም ጥሩ እንትን ስላለን ንትንስላለን ከእግዚአብሔር ጋር እሺ ብዬ እኔም አላመነታውም ገባል። ጭራሽ እንትን አለ በቃ የተቆጣጠረኝ ሄደ አጎበጠኝ ማለት ነው ህመሙ። ያው ጨክኜ ጨክኜ ያው እንቀሳቀሳለሁ የእኛውን ስራ ጥሩ እንዲሄድ ምናምን እፈልጋለሁ እና ከስራ ካለኝ ጉጉት እየጨከንኩ ሆስፒታልም አልትራሳውን ታይቼ ደህና ነኝ ከሆነ በቃ እኔ ራሴ የሆነ በቃ እንትን ያለ ነገር ነው ያለው ምናም እያልኩ ከአምስት ወር በኋላ ግን ከበደኝ ውደ ውላ ማለት ነው። የሆነ የሚንቀሳቀስ ያለ ነገር ይሰማኛል ምንኩር ነው በቃ ጌታ ስላለ ምንድን ነው የማይታየኝ ነገር ምናምን ብዬ በውስጤ እንትን እላለሁ ግን ርቄ እንዲሄጅ ሌላ ህክምና ምናምን አላሰብኩም፣ እስከዛ ሰዓት ማለት ነውና ልክ ስድስተኛ ወርስን መንቀሳቀስ ሁሉ አቃተኝ ማለት ነው። በቃ ባለው ጎንበስ ስል ቀና ማለት አልችልም። ልጄን አቅፌ ማጥባት ምናምን ማለት ቀረ፣ እንኳን ሌላ ስራ ማለት ነው። የኛውን ስራ አቆምኩ። ልጄንም ኬር ማድረግ ማጥባት ሁሉ አቃተኝ። ቆሜ ይዘውልኝ ምናምን ማጥባት ከዛ ባለቤቴ እንዳልኩሽ ስራ ውሎ መጥቶ፣ በቃ በመሀል ይሄ ያም ሁኔታ ሲያይ፣ በቃ እስቲ ረፍት አድርጊ በቃ ደህና ነሽ ብሎ የሚሉሽ ነገር እኔ እየገባኝ አይደለም። እና ምንድን ነው እንዲህ ቤት ስትመጪ የሚያምሽ ምናም እያለ መጨነቅ ጀመረ። እና ኢቨን በቃ ጎንበስ ብሎ ምናም ሁሉ ነገር አቃተኝ ማለት ነው። እና ኬሪ እያደረገኝ የሆነ ቀን ጠዋት ወደ ስራ እንዲህ ሊወጣ ቆንጅታ ጠርጣ ቤት ማታ እኮ ይሆናል ማየዋል ምንድን ነው አልኩት። ስንሸንሽ ማለት ይሄኛው የዩኑ ትሬኒንግ አለ የዓለም ጤና ድርጅት ነው የምሰራ እና ደብፒ ቶሎ ትሬኒንግ ነው አዲስ አበባ ተብሎ ትኬት ተቆርጦልሽ ብሎ ሻንጣሽን ይዘ ምናምን እየሸኘንሽ ነበረ ምናምን ሲላይ አ ድሮ፣ ትልልቅ ሰዎች ነበሩ እኛ ቤት እናት። እንደ ይሄ ነገር እኮ ሰው በእልሙ ሲሸኝ ሞት ነው፣ ለሞት ነው። እንደ እልም ፈተሽ ሞተሻ ምናም ብሎ ሄደ ማለት ነው። ከዛ የሆኑ እናቶች እንትን ስል ጥሩ ነው ምናም ብሎ ይሄዱ፣ ፊታቸው ግን ደስ አይል። ምንድ ነው ይሄ ነገር? ደወለልኝ፣ ወጥቶ እሱም እንትን አላለም ምንድ ነው በቃ እንትን ያልኩት ምንድ ነው ይሄ ነገር ከዛ በቃ ነገ አዲስ አበባ እንሄዳለን። ለምንድነው? አንቺ አዲስ አበባ ሄደሽ መታየትን ትልቅ መሳሪያ ባለሙያው እንዴት አልመጣልሽም? እንሄዳለን። ትኬቱን ቆረጠ፣ ሄድን። ስንደርስ እንዳልኩሽ ልጁ አሁን ሰባት ወር ሆነው፣ በቃ ማለት እንደዛ ፔኑ በጣም ሲቪር ደረጃ ሲደርስ ሰባት ወር ሆነ፣ ይጠባል። እጅ ታየን፣ የግል ሆስፒታል ላይ ታየን፣ ሲቲ ስካን ማለት ነው እዚኛው ሆስፒታል ሄድኩ የመጨረሻ የወለድኩበት ሲሄድ ትንሽ ልጅ የለም ብለውኛል። እና በቃ ለዚህ ዝም ብዬ ልሂድ እና እዛው ሆስፒታል እኮ ያሆናል የግል በሚል ሄድም ይሄዳን ስንል ገብተን ሲቲ ስካን ውጤት ደረሰ አራት ሰዓት መሀል ውጤት የሚደርሰው አሉ። እኔ በቃ ትልቅ ጢ ነው በቃ የሚገኘው ወደ ላይ በሚል እሱ ነው ማስበው በቃ ችግሬ እንዲታወቅ በቃ ምንድነው? እንዲህ አይነት ን በቃ እኔ ችግሬ ይታወቅ ጌታዬ፣ ሳልሞት በቃ ለቤተሰቦችን ጥሩት እንዲሆን ችግሬ እንዲታወቅ ብቻ የምፈልገው ጸሎቴ የሆነ ማለት ነው። እሱም ባለቤት ይላል በቃ አይዞሽ፣ በርች፣ ቆንጆ ምንም ነገር ቢሆን ትድኛለሽ በቃ አንቺን ትናትቤ ያ እልሞን ቀጥታ እንዲ ያልኩት በቃ ጨንቆታልና ውጤቱ አልደርስ አለ ሰዓቱ አልኩሻ ቡያ አራት ሰዓት በጣም ረዥም ሰዓት ሆነብኝ ማለት ነው። ውጤቱን ለማወቅ ልክ ገባን ውጤቱ ደረሰና ጠዋት ላይ ገብተን ስንል ወደሽ ላይ የተረሳ ጨርቅ አለ አለ ሐኪሙ ማለት ነው። ይሄ የሲቲ ስካኑ ባለሙያ እኔ እኮ ኦፕሽን አልሆንኩም አልኩት። ረሳው በኦፕሽን መውለዴን ሁላ ማለት ነው። ራዊ ማለት ረዥም ሰባት ማለት ነው እንግዲህ

ውስጤ ላይ ተጠራጠርኩ፣ እንጂ እስቲ ምንድ ስለቃ አሁን እውነቱ አለ በቃ እንትን ውጤቱ ደርሷል። ኢመርጀንሲ ሌላ አፓራቱም የሚባለ ወድሽ መከፈት አለበት ምናምን አሉ። ተረባረቡና ሁነት አንፈራሁ ማለት ሳላውቀው በፊት እንዳልኩሽ በቃ ኬር አደርጋለሁ ጨክናለሁ። አንቲቤኑን ምን የሚወስር እንቀሳቀሳለሁ አሁን እውነቱን ሰዓት እንዴት ልቀበል አቃተኝ። ተንቀጠቀጥኩ፣ ፈራውን ሞት አሁን ገና ሞት ከመሰለኝ ማለት ሲታወቅ ተንቀጠቀጥኩኝ። በቃ እሱም እንዳይፈራ እንዳይጨነቅ ደግሞ ፈልጋለሁ በቃ እንትንላለሁ ሲያኙ ወደዚህ በጄ ማውራቱላ አቃተኝ ማለት ነው። በአንዴ ክሪቲካ ለ ልክ ፊት ለፊቴ ላይ አቅፎት ቆሟል፣ ልጄ እና አልኩት፣ ምንም አትሆኝም እኔ እርግጠኛ ነኝ ምናምን አለኝ፣ እሱ ቆሞ ማለት ነው። በጣም ፍቅር መተሳሰባለን እና ምንም አትሆኝም የእኔ ሚስት በቃ አቅፎት ነው፣ ለሰው በምንም ለወር ለሳምንት ልቆይ ስምንት ወር ሙሉ ለተአምር ወይ የሆነ ታሪክ ነው ሚያስቀመጥከኝና አሁንም በቃ ለልጄና ለዚህ ሰው ፍቅር ስትል በቃ አቆየኝ። እኔ ጌታ ትችላለ በቃ እንደገና ስራኝ ምናምን አልኩም። በቃ ለፈጣሪም ሌላ ጸሎት ማልችል እና አቅፎ ለፊት የለቁሞ ይፈርሞ ምናምን ይዘውኝ ሄዱ ማለት ነው። ወደብሽኝ ክፍል ገባው ወጣ ጨርቁ ሲወጣ እንዳልኩሽ፣ አኪሙ ልክ ይሄኛው የሰራልኝ አኪም ነገረኝ አንጀትሽ ሙሉ ለሙሉ ይሄ የመጨረሻ ትልቁ አንጀት የሚባለው በስብሷል። ጨርቁ ተለጥፎበት ረዥም ሳ ሲተሻሽ ሲተሻሽ በልቶታል አንጀቱን አለኝ እና ይሄ ሲግሞ የሚባል የአንጀት ትልቁ አንጀት ፓርት አለ እሱ ተበልቷል። እና ሰገራ በዛ በኖርማል እንደሰው መጸዳዳት ሊከብድ ይችላል። እና በዚህ በውድሽ ላይ እንዲህ ይንሰራልሻለን ሰገራ መቀበያ። አይዞሽ መንፈሰ ጠንካራ ነሽ እነሱ እንደነገረኝ ከሆነ እና በርቺ፣ ትተርፊያለሽ፣ ለዛሬ ያደረሰሽ አምላክም ይረዳሻል። ጠንካራ ብቻ ሆን የምናምን ብሎ አለኝ ሐኪሙ መላክ ነገር ይበቃላል ሆነ ተናግሮ የሚረታ ሽንት። እሺ አልኩት፣ ግን አሰብኩት። ያው ትንሽ እውቀት ከባድ ናት ብዬሽ እና አሰብኩት እዚህ ላይ እንዲህ ተደርጎ አሁን የሚኖር ምን አይነት ነገር ነው? በቃ እሱ ደግሞ ሌላ ምንትን ሆነ። ልትረፍ ደግሞ ለልጄ እምላለሁ። እሱም ያሳዝነኛል። ባለቤቴም እንዳልኩሽ በቃ በጣም ልዩ ፍቅር አለ። ተሳስባል። መኖርም ያጓጓኛል። አብሮት ተከትሎ የመጣው ችግር ማስጨነቀኝ ከበደኛል። ብሻን ቆያዘኝ ገባ ተሰርቶልኝ ከስንት ጊዜ እንደሆነ አላውቅም። ነቃው ስለቃ ህመም ነው ምናምን ሳይ አሁንም ፍለፊት ሌላ ልጄ ቆመዋል። ልንሱ አቅፎት እያለቀሰ ነው እና አልገባሁም እንዲህ አልኩኝ። በደንብ የነቃው ስመጣ ወደኝ ስነካካው መማለሁ ተዉት እንዲ ብሽኑ ጠፋብኝ እንትኑ ምናምንና ጠየኩት። መተዋል ሌሎች ወንድሞቼ ምናምን የሰሙት ሁሉም ደረሱ። ስለው ደህና ነሽ ተሰርጥቆ እንጂ በቃ ተርፈሻል እኮ ደህና ነሽ፣ ምንም አለሽ እኮ ይኸው ልጅሽ ምናምን ብሎ አሳቀፈኝ። ጡት ስጡት አልኩኝ። በቃ ልጁ እየጮኸ ነው በጣም። ጡቴን እንዲ ዝቃ አድርጎ ጡት ስንትን በቃ እንዳልኩሽ ሌላ ተጨማሪ መገናኘን የጀምሮ ያስቸግራል። ትንሽ ሳብስ ያደርገሽ ጌታ የዚህ ልጅ አምላክ በቃ እንደምታተርፈኝ ተስፋ አደርጋለሁ። አሁንም በቃ ትችላለ ማለትን ጀመርኩ። ደግሞ ድጋሜ መኖርን ያፈቁ እና በቃ ለወራት እዛው በቃ እንትኑ የፈጠረው ኢንፌክሽን ምን ብዬሽ ልንገርሽ። በቃ ሰውነቴ ሙሉን ሟሟ ማለት ነው። እንደት የሚወጣው ከባድ ነው። በቃ እንዲህ ልልሽ አልችልም። ዳን ብለው ትንሽ ኢንፌክሽኑ ወጣ፣ ኢንፌክሽኑ ተሻለ ምናምን ብሎ ድጋሚ ድሬሲንጉን እያደረጉ ሁዬ ምግብሽ ሰዓት እኮ ግን እየረበሽኩሽ ነው። እግናሉ በቃ ውስጡ እንዳልኩሽ ሙሉ አንፌርስእስ ብሎ ነበርና መዳን ከባድ ሆነ። በቃ አይድልም እኮ ሰውነትም እንዳልኩሽ ግዙፍ ነበረ። በቃ ከቀን ቀን እንትን ይባላል። ጠዋት እና ማታ እንትን የሚባለው የመጨረሻ የኢንፌክሽን መድኃኒቶች ምናምን ተሰጡ እና ለወራት እዛው ሆስፒታል ስነበጡ ማለት ነው። ልክ ትንሽ ቼክ እያደረጉናል ድራሳውን ሲያወጥ ይሄ ከውስጥ ሰበሰው ፓርታ አንደቴ እየጠፈፍ ያለ እየዳህነ ነው ምናምን ሲባል ከእንደገና መልሶ እንትን ይላል። ሊክ ያደርጋል። በቃ የሚወጡ እንትኖች አሉ። በቃ አቆ መፈሳሹ እና አሁንም መልሽ እዛው ሆናለሁ። ከዛ ከወራት በኋላ በቃ መልሰው ዘጉት፣ የሚታጠበውን እንትን ማለት ነው ዘግተውት በቃ ደህና ብለው ሸኙ። ልክ ሄጄ ቤት ስገባ አሁንም መልሶ ወደ ነፍታለም ሆን ላ መልሶ ወደ በቃ እንዴት ብሽ ከእርግዝና ጊዜ በላይ ወደ ተነራ ተመልሶ ማለት ነው። ከእንደገና መልሶ አስገቡኝ በቃ እንዴ በቃ ምን አለፋሽኝ እንዴ ተመላለሰ አራት ጊዜ ኦፕሽን ሆንኩኝ ማለት ነው። እና በቃ እንትን መስረቅ ከዛ ሁሉ እንትን ግን ልጁ ሆስፒታል ነው እንግዲህ፣ አስብ ይጠባል። ቀንቀን ያጠቡትና ልክ እንቅልፎ ሲመጣ አልጋ ይዘውለታል ሆቴል ላይ ሄዶ እዛ አስተኛውታል። ያው ወንድሞች ይቀበሉታል። ጠብቶ ሄዶ የተኛ ልክ ሲነቃ ደግሞ አምጥቶ ያጠቡታል። ሆስፒታል ታቂ ሙሉ እንኳን ለአዋቂ ራሱ ከባድ ነው፣ አይመከርም። እና ልክ ደግሞ ቶቱንትን ሲል ያመጡታል። ጠዋት በጠዋት ሲነጋ ደግሞ አሁንም ይሰጡት ይመጣል፣ ያስጠቡታል ወስዶ እንዲህ እያሉ ለዛ ወደ ስምንት ወር ሆስፒታል ማለት ነው። በቃ ህይወታችን የሆነው ማለት ነው። ያ ሞሞ በቃ ፈጣሪ እየተመሰገረ ይሁን። አገገንኩ እድሜ ፍጹም ፍጹምን ንቁስ ነ ጥፍት ጥፍት ታላለ ያ ግን እንደዛ በየጊዜው እያበረቀዘ የሚያስቸግረው ግን ያው በመድኃኒቱ እና በተደጋግሞትን ካራ ጊዜው እንትን በኋላ ደህንና ተዘጋ ማለት ነውና፣ በለሱ ወደ ቤት ወጣሁኝ ማለት ነው። ምንድነው የወጣሁት ሆስፒታል ላይ በቃ ኢንፌክሽኑ ጠፋ። በጣም አስቸጋሪው ነገር የነበረው ኢንፌክሽኑ ፓርት ነበረ። እና ኢንፌክሽኑ ልክ ጠፈት ሲልላቸው፣ እንትኑ ሳይዘጋ የቁስሉን እንትን ካቨር ሳይደረግ እንዲሁ ክፍት እያለ እዛው እየታጠበ። ቅርብ ያለው ሆስፒታል ላይ ያው ሆስፒታል መቆየት ሰውነቴን እንዳለ ያው ላጠው ማለት ነው። ይሄ ቤድ ሶር ባልጋ ላይ ብዙ በመቆየት የሚላላጠው እንትን የለ ተላላጠ። ትንሽ መንቀሳቀስ ጀምር ያው አቅም ስለሌለ መልሽ እዛው እንትን ስለምን ይሄም ነገር ይቀንሳል በሚል ያው እንትን ብለውን፣ ቅርብ ያለው ቤቱና፣ ቅርብ ያለው ሆስፒታል ላይ እየተመላለሰች እንዲህ እስኪ ይጠፋ እየታጠበች ትቆይ ብለው ወደ ቤት ሄድኩን ማለት ነው። ያው ልጄን በጣም ተጎዳ ምግብ ተጨማሪ ምግብ እንግዲህ ተጭ ጀምሯል ብዬሻለው ከዛ አካባቢ ነው የሆነ የሆነ ነገር ገዝተው እንትን የሚሉት እንግዲህ ውጭ ላይ ለጻ ልጅ ምንድነው እንትን ልሰጭ የምችው ከዚ የበለጠ እንትን ከሚል ያው እንደምንም ልጄ ጠዋትና በቀን አንዴ ወጥቼ በቀን አንዴ ይሆናል። ክፍት ነው ግን ያው ቢዘጋ መልሶ ድንት ብሎ አለ ለይለት ስላለ በቀላ እንዴት አጠ በራሱ እየሞላ እንዲመጣ ማለት ነው። ልክ ድሻላውን እንትኑ ማለት ነው። ይሄ ወደ ውስጥ ጉድጓድ ያለው የቦታው ይሄ እንትኑ ቁስሉ ወደ ውስጥ እንዳልኩሽ ያው ሰውነት ክፍት ብሎ ያለው ቀስ ብሎ የጉርጓድ የሚያክለው እሱ በራሱ እየሞላ የሞላ ይመጣ። አሁን ብንሰፋው አሁንም መልሶ ያው ችግሩን ትልል ይችላል ምክንያቱም ውስጥ ስለሆነ ይሄ ችግር ያለው እኛ የሚታየው አልትራሳውንድ ቢታይ ደህና የሚመስለው መልሶ ሊሞላ ስለሚችል እና ብለውኝ በቃው ማለት ነው። በጣም ጨርሶ ይማረሽ። ሶሪ ወደዛ ሄጀ ነበር። ይቅርታ ልጆቼ ከውጭ ገብተው። አስተማሪ ታሪክ አለኝ ብላ ጽፋ ነበር የገባችው፣ እና መጀመሪያ ላይ ታሪኩ በጣም ድን ነበር፣ መጨረሻው ግን ያሳዝናል።

አስበሻል ምንም ባላወቁት ነገር የሆቴ ምስቅልቅል ወጥ እንደዛ የሚጓጓለት ቤት በቃ ቤት ደርሶ ልጆች ደራ ትምህርት ቤት አስተምሬ በ ላይ ፌስቴ ብሉ እንዲ ምናምን የምኖር ብዬ የሚጓጓ ሴትዮ በቃ ልጅ አገኛለሁ ብዬ እንደገና ሌላ መአት ሌላ አላሰብኩት እንትን ብሎስ ደግሞ ቢታወቅ እንደዛ ስመላለስ በቃ እንዲበቁሜ ከምሞት በቃ ቶሎታ አውቁልኝ እንኳን ቢሆን ገብሻል። ለቤተሰቦቼም ስቃሉን ያይጓጓውለትን ቤት ተሽጦ ይህ ሙሉ ለቅምና ሲሳይሆን እዚ እኔ አሁንም አሁንም እንድመሰለሽ እውነት በቃ እግዚአብሔር በሚያውቅ አንቺ ጋ ብዙ ችግሮች ይመጣል። ለአሁን እኔ ቆየው አንቺ ጋ ገብቼ እንዲህ በቃ ቢያንስ ተንፈስ ብዬ ምንም የእርዳታ ምናምና ቢያንስ ሰው አይዞሽ ይበል ምንም ይሰማ ሸፍታል። ቆየው ግን ሳይሆን ሌላ ችግር የባሰ ችግር አንቺ ጋ ሲመጣ የባሰ ችግር አንቺ ጋ ሲመጣ ቀረ። ቢያንስ ይሄን ታሪክ እንኳን በቃ ይህም አለ ማለት ሰው እንዲህ ስነት ጤናማ በቃ ደስተኛ ነው የሚመስለው እና በጣም የተደራረበ ነገር ሆነ እንኳን በቃ ጥቆም ትሄጃ ትኖርያለሽ። እና ብዙ ቀን ነው በቃ እንጂጋ በፊት ነው በቃ እንትን ብዬ ከሁለት ሳምንት ወር በፊት ሆነ በቃ እንዲህ በቃ ገብቼ ባት ልሽ የፈለጉኝ በቃ እንዲ ብዙ እርዳታም አለ ብዙ ችግርም አለብሽ። ቢያንስ ግር አሁን ደግሞ ምንድን ነው ያስገደደኝ በ ሰው በቃ እንዲህ ያተረፈኝ ፈጣሪ መመስከር አለብኝ። የመጀመሪያው ነገር ማለት ነው ይህ ያተረፈኝ አምላክ የሆነ ነገር ነው። በቃ ቢያንስ ለሌሎቹ በጠፋላል። ይሄም አለ ሆስፒታሉን ከሰሽዋል? አልከሰስኩም፣ ራቡ የመንግስት ነው እንዳልኩሽ። ለመክሰስም እኮ መጀመሪያ ድንሽ መቆም አለ እኔ እንዲሁ ሁኔታ ለሁኔ ገና

ተሎ በትኩስ የሚታወቅ ኖሮ፣ ኦሬዲ ከታወቀ በኋላ ሆስፒታሉ ዶክተሩን አላባረረውም፣ አልተከሰሰም። ዶክተሩ ተጠይቋል። ምን አለበት የተከታተለ ሌላ ሌላም፣ እንዲህ ማለት ደምታ የሞተች እናት ነበረች። ከእኔ ቀድማ ማለት ነው። እኔ እነሱ በዛው ዶክተር ክስ አለበት፣ ጭማሪ ክሱ ነው። በቃ እንትን እያለ ነው ባሉ ተጠይቀዋል። ግን ምንድነው አሁንም አንቺ ጋ ብዙ ሰው አለ፣ ሐኪሙም አለ

የሚያስገርምሽ ለህይወት ደግሞ የሚሰጡሻሉ ደስታ የሚሰጡሻሉ። በዛው ልክ ደግሞ ይማለነ ሁለትንም ትንሽ ስጠት ነጣ እኔ በትንሹ ወይም በማቀ ማለት ነው እና እንዲ ጤጂ ይዘሽ የሄድሽው የቢ ነገር ይቆጠር አለበት። ሆስፒታሉ ማንም ሰው እዛ ሄዶ እንደዚህ አይነት ግድ የለሽ ሐኪም የደረሰብሽ እንዳይደርስበት ሆስፒታሉ መታወቅ አለበት። የዶክተሩ ስም መታወቅ አለበት። ከሰስና በህግ መጠየቅ አለበት። እናልኩሽ ህግ ይዞታል። ሆስፒታሉ የመንግስት ነው። ያው ስደተኞችን ምንም የሚታከሙበት ነው። እንዳልኩ ትልቅ ሆስፒታል ነው። ስንት ጊዜ የሆነው ጉዳዩ በህግ ከተያዘ፣ ለምን እስካሁን ድረስ ምንም አይነት መፍትሄ አልመጣም? ከህጉ ተጨማሪ አጣሩ ላይ ነው። አዎ ቀጠሮ ላይ ነው። ቀጠሮ ነው ያለው ብለጭ ተጣጣጥሉስ መቼ እንደሆነ አላውቅም፣ ግን በቀጠሮ እንዳለ ነግሮኛል። እሺ ዶክተር ብዙ ሰው መነቂ ሞቶ ሄዶ እራሱ ጠይቋቸዋል እና ምስክር ብሏቸዋል። በደንብ ሚዲያ ላይ ድምፅ ሆነን ዶክተሩ መጠየቅና ሆስፒታሉ ለአንቺ ካሳ መክፈል አለበት። ዶክተሩ መጠየቅ አለበት። ዝም ተብሎ የሚታለፍ ነገር አይደለም። ምክንያቱም ነገ ሌላም ሰው ላይ ሌላው ዶክተር እንዳይደግም እንደዚህ አይነት ግዴለሽነት እንዳይፈጠር። በምን ኢትዮጵያ ውስጥ ብዙ ነው እንደዚህ። ፕሮሰስ ያደርግ ጨርቅ ውስጥ መርሳት ምናምን ነገር ብዙ ሰምተናል። ይህ ነገር እንዳይደጋገም በደንብ ድምፅ ሆነን፣ አንቺ ትልቅ ሚዲያ ላይ ቀረሽ ዩቱብ ሚዲያ ላይ ቀረብኝ። እኔ ደስ ይለኛል። በደንብ ተሽሎኝ ረግጬ መቀዝቀል ቻልኩ። እኔ ይሄ ነው የመጀመሪያው። አሁን እዚህ ላለ ነው ገና ለሚደረገውም በደንብ ቅርብ እናድርግ። በቃ ለምንሰራው ነገር ትኩረት እንስት። አሁን እንዝላልነት ነው። በቃ ችግር የለብኝም ብራቡ ተጨማሪ አሁን ያስፈልገኛል አልጨረስኩም። አሁን ያለሁበት እንትን ሁሜኝ ያለሁት እንጂ ይኸው ወደ የምን ነበር ምግብ። የገንዘብ ከሆነ አካውንትሽም እዚህ ጋር ተናገሪ። ሶስት ሺህ ሰው አለ ሁሉም ያው ከሆነ ያደረግልሻል። ተናገሪ። አካውንት ነበርሽ የገንዘብ እኔ አስተማሪ ታሪካለኝ ብለሽ ጽፈሽ ስለገባሽ የገንዘብ እርዳታ ፈልገሽ እንደሆነ አላወቅኩም ነበር። የገንዘብ እርዳታ ፈልገሽ ከሆነ አካውንት ነበርሽ ተናገሪ። እዚህ ጋር በቃል ነው የምናገረው

እሱ ነው ጥፎ የቀረ የሚረሳ እንትናል ትንሽዬ ጎዝ ትንሽዬ ነገር ብትሆን ሊረሳ ይችላል ማለት ልልሽ። ይቆጠራል። ሶስቴ ነው የሚቆጠረው በሶስት ሰው ቁሞ ማለት እንዲከቦ ነው የሚሰራው፣ እና ሶስት ጊዜ ተቆጥሮ ደሜ ነካውም፣ ደግሞ እያንዳንዷ ተነስተ ተንጠባጥባ ነው የሚቆጠረው። ያቺ ማረጋ ቅቷቸው ነው ታውቂያለሽ። እንዳይነት ስቃ ውስጥ የገባሁት አምስት ደቂቃ ለማይሞላ ስራ ማለት ነው እና

በዛች ወቲ ነሽ አፕሴት ነው። ጥንቃቄ ይደረግ ነው። በዚህ ጊዜ ቪዲዮ ሰራበታለው ጥንቃቄ ይደረግ። ይሄ ግን አሁን አንቺ ስለሚያስፈልግሽ ጉዳዩ እውነት ከሆነ ዶክተሩ ግዴታ በህግ መጠየቅ ስላለበት ላቀፋው ጥፋት በህግ መጠየቅ ስላለበት ትልቅ ሚዲያ ላይ ቀረቢ፣ እየዋ ሚዲያ ላገናኝ ቀረቢ። ሁላችንም ድምፅ ሆነን ዶክተሩ የእጁ እንዲያገኝ እንፈልጋለን። ማንም ሰው ለሚሰራው ስህተት አለበት። ስለዚህ ስልክ ቁጥርሽን ሞዴሬተሪን አስገባል ይቻላል። ስልክ ቁጥርሽን ሞዴሬተሪ ጋር አስቀምጪ። እኔ ማንም ጋር ላገናኝሽ እንጂ ቀራቢና አቅሽን ተናገሪ። ድምጽ ምንላችን ነው እንትን እንላለን። ያው ቁጥርሽን ላት ስልክ ቁጥርሽን። እሺ፣ እሺ፣ እሺ። በጣም ያሳዝናል። እና ስልክ ቁጥርሽን ለመስያስ እንችላለን ፕሊዝ። ያቺት ከላይ መስዬ የሚለው አማርኛ ጽሑፍ ሞዴሬተር ናት። አሁን ነው ዋትስአፕ ትልክልኝና እንትን ይሻለ አገናኝሻለሁ። ይሁን ሚዲያ ያኔ እነሱ የታሪኩን እውነተኝነት አረጋግጠው ዶክተሩን ተጠይቆ ሁላችንም ድምፅ ሆነን ፍትህ ማግኘት አለባት። ሴት ዋታፕን ሩትዬ በኦፕሬሽን ስትወልድ ዶክተር ጨርቅ ውስጧ አረስቶ ከሰባት ወር በኋላ ነው ጨርቅ ውስጧ እንዳለ የታወቀው እና ለዛ ዶክተሩ በህግ መጠየቅ አለበት። የሆስፒታሉ የሆስፒታሉን ስም እዚጋር መጥቀስ አትችልም፣ በህግ የተያዘ ጉዳይ ስለሆነ መጥቀስ አልችልም። ግን ቀጠሮ ቀጠሮ ቀጠሮ ነው። ዶክተሩ እስር ቤት ውስጥ አይደለም ብላለች። ዶክተሩ እስር ቤት ውስጥ ካልሆነ ለምን ነው እስር ቤት አልሆነም የሚለውን ዚሳ ፕንድ እንደዩ